ክቡር አካሉ እስከ ማጠብ ደረጃ አልሐምዱላ አላህ ወፍቆኝ እያጠብኩ ነበረ። ወሊላ ልሐምድ ኑሩ ኑር ዑምራ ላይ የተላጨ ፀጉር ራሱ ገና አለ። ወላ ኑሩ ኑር አለ። በጣም ነው የሚያምርበት። አይብ የሚባል ነገር ምንም አይነት አይብ የለም። በጣም ነው

ይህ ምን ያህል አላህ ስብሃነ ወተዓላ ምን ያህል ምን ያህል ቅድምም አንድ ሁለት ሰው እንደዚህ ኢሻራ መናማይቱ ደስ የሚል መናማይቱ የነገሩኛሉ በውስጥ መስመር በጣም የሚያስደስቱ እንሻላ የጀነት ነው ወንድማችን እና ሁላችንም አሁንም ርብርብ እናድርግ ርብርብ እናድርግ እናስደስታቸው ደግሞ ምንፍቅበት ጊዜም ደግሞ ይመጣል እንሻላ ቤተሰቦችን አስደስተን ልጆቹን አስደስተን ሁሉም ወዳጅ ዘመዶችን፣ ጓደኞችን ማስደስተን የምንደሰትበት ይኸው አልሐምዱሊላህ ብለን በሽኩር ደግሞ የምንሰባሰብበት አላህን ለማመስገን የምንሰባሰብበትን ደግሞ ፕሮግራም ቶሎ እናፍጠን ኢንሻላህ ነው ላይ በጣም ከባድ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና እና ከባድ ነው ስሜት ሆስፒታል ለነበርኩ ፈዋድ መልካን እንድና አንድ ያክስቱ ልጅና እኔ ነበርኩ። ሙዝም በኋላ መጣ። ከዛ በኋላ በመሀል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናውቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ ሀያ አንድ ላይ ነው ሆኖ የመጣው። አሁን ደግሞ አልሐምዱሊላ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ መቶ ፐርሰንት ሆኗል አለን። አንድ ዶክተር ይና ጠይቀነው ነበር። እዛ በኋላ በመሀል አሱን ለመስገድ ወጣል። አሱን ሰግደን ስንመጣ ከበር ለአንድ ደቂቃ ያክል ነፍሱ ስንፋሱ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ። ተንቀሳቃሽ ኤክስሬ ብለው አመጡ። የሳንባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። አምስት ዶክተሩ ነው ተሰባስበው እሱ ላይ ተረባረ አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ አጋጣሚ በረንዳ ላይ የነበር ፏዋል መልከም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የመሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ። ነው አብሶሪ አለ ዶክተር። ውሸቱን መሰለኝ እና አብሶሪ ብዙ ልናድነው ነው ሞከር፣ ስድስት ሰባቱነን ሞከር ነው ማሽንም አገዘው። ሳንባው በጣም ተጎድተዋል እና ደክሞ ከሆነ ንገረን ስለው፣ አም ሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት እንዴት እንዴት ላለ ውሸት ነዋል አልኩት፣ ነዋልኩት። ከዛ አስገባኝ፣ ገዋን ለብሰ፣ ግባለኝ ማሽን የሚቆጥረውን ሀርት ቢቱ የሚቆጥረውን ይዋለኝ፣ አቁሟል አለኝ። በጎን በኩል ተኝቷል፣ ጥራው

ነገር ከበደኝ እኔና ክስቱ ልጅ ከዋድ ብቻ ነው የምናውቀው ከበደኝ ዶክተሮች አለቀሱ አዘሩ በጣም ከባድ ነው። በጣም ከባድ ነው። መሐመድ ሰኢድ አይናገርም። አንድ ሺህ ብር ቸግሮት አይናገርም። አምስት መቶ ብር ቸግሮት አይናገርም። ሳይናገር ሳይተነፍስ፣ እንዲህ ነው ሳይል እንዲህ አርጉልኝ ሳይል ተብቃቅቶ ኔ ኖረው ችግሮች ነው ኔ ኖረው ለማንም ምንም ብሎ አያውቅም። ለማንም አቁም። በአላህ ስም እጅግ በጣም ደስ የሚል ህልም አየውልህ ወንድሜ፣ ምናምን ብሎ ቴክስት አደረገልኝና እና እኔም በጣም ጓጉቼ እንደነበረ ነገርኩት። ከዛ ያው ተደዋወልን። በቃ ያው እዚህ ምንድን ነው ያለኝ፣ ሻራውን መቼም አንዳንዴ እንትን አይባሉም እንደዚህ አይነት ቦታ ላይ ይነገራል። እኛ ቤት መተ ደሴድ ሆነ ድግስ ተደግሶ እኛ ቤት አለ ድግስ ተደግሶ እኛ ቤት ደሴ መተ ይመስል የባለቤቴ እናት አሉ። እኔ የለውም፣ እኔ የለውም፣ የባለቤቴ እናት አሉ። በጣም በቃ የሚያምር ያው እንደዚህ ሱፍ ለብሰህ ፀጉርህ በቃ እንደዚህ ረጅም ነገር ሆኖ እስከትቀፈ እንደዚህ ወርዶ አየሁ እና አንተ እድሜህ የረዥም ነው፣ ለእኔ ዱዐ አድርግልኝ።

ዛሬ ሙሐመድ ሰይድ ከአመል በታች ሆኖ እንደዚህ ገቢ ማሰባሰቢያ ላይቭ ገባልታለሁና ቢያስ ቢያላቅም የእሱን ሩሕ ቀልቡን ማስደሰት እንችላለን። አሁንም ቢሆን አላህ ጋር ማዝሩን እየተካፈለ ቢያንስ ልጆቹ ደስተኛው ነው በቃ ሰዋለን የሚል አእምሮ አምሯቸው የተረጋጋ ሆኖ ማደግ አለባቸው። የአስር ዓመት የስድስት ዓመት የዘጠኝ ወር እንዲሁም የአምስት ዓመት ልጆች አሉት የሶስት ሴት ልጆች የመጨረሻ ላይ ደግሞ በደንብ ሳይጠቡ ያለፈ አንድ የዘጠኝ ወር ወንድ ልጅ አላህ ሰጥቶት ነው መጨረሻ ላይ ያለፈውና ትልቅ ኃላፊነት አለብን። እነይ አስቡ። እኛን ያስተምራሉ ብሎ ያሰባቸውን ነገሮች በሙሉ